ሰላሙ አሌይኩም ወራህመቱላሂ ወበረካቱሁ፣ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንዲሁም ለመጀመሪያ ጊዜ ወደዚህ ቻናል የመጣችሁ እንኳን ደህና መጣችሁ እያልኩኝ ዛሬ ደግሞ ለትምህርት ቤት ምሳቃ የሚሆን ለልጆቻችን በጣም ቆንጆ ጣፋጭ የሚወዱት እና በደንብ ተመግበውልን የሚመጡትን የምሳቃ አይነት ለሁለት ቀን የሚሆነንን አብረን እንሰራለን። የመጀመሪያው ፓስታና የእንቁላል በዳቦ ሲሆን ሁለተኛው ደግሞ እንደዚህ ፒዛ በቀላሉ ሰርተን ብላቸው በተወሰደ ዳቦ ቆንጆ አይነት ፒዛ እንዲሁም ደግሞ እንጀራ ለሚፈልጉ ደግሞ እንጀራ አድርገንላቸው ቆንጆ የምሳቃ አሰራር ነው። እስከ መጨረሻ ልትከታተሉኝ እየጋበዝኳችሁ ወደ ስራው እንገባለን። ስራውን ስጀምር መጥበሻ ላይ ዘይት አድርግ ያለሁኝ። በመቀጠል ሽንኩርት ጨምር ያለሁኝ። ሽንኩርቱ የተወሰነ እንዲጠበስ አደርገዋለሁኝ የተወሰነ እንግዲህ ጠበስ ካለ በኋላ ብዙ ሙትት ብሎ እስኪጠበስ እስኪጠበስ አልጠበኩትም። ለምን ከስጋው ጋር አንድ ላይ እንደዚህ ለመጥበስ ስለፈለግኩኝ። ስጋ ደቃቅ ስጋ ጨምር ያለሁኝ፣ ሩብ በግምት ሩብ የሚያህል ይሆናል የተጠቀምኩት ያው መጠን። ምን ጊዜም እንደምለው እናንተ እንደ ፍላጎታችሁ ትመጥኑታላችሁ። አሁን በመቀጠል የጨመርኩት ነጭ ሽንኩርት ፓውደር እና ዝንጅብል ፓውደርን የጨመርኩት ፍሬሹም፣ ካለ ፍሬሹም ብትጠቀሙ የበለጠ ሀሪፍ ነው። ይህን እንግዲህ በደንብ ጠበስ አደርገዋለሁኝ። አሁን ደግሞ ካሮት የተፈቀፈቀ ካሮትን የጨመርኩት ካሮቱንም በተመሳሳይ የተወሰነ ደቂቃው ሰጥቼ ጠበስ አደርገዋለሁኝ። የተወሰነ እንግዲህ ጠበስ ካለ በኋላ ቆንጆ በርበሬ ጨምሬያለሁኝ። በመቀጠል ደግሞ ሰቨን ስፓይሲ ወይንም ሰባት አይነት የተፈጩ ቅመሞች እነሱን ጨምር ያለሁኝ ትንሽ እንደዚህ ጠበስ አደርገዋለሁ አንድ ላይ። ከዛ ጦስኝ ትንሽ ጣል አደርግበታለሁ። ጦስኝ ያው ፓስታም ስለሆነ የምንሰራው በጣም ቆንጆ ጣዕም ይሰጠዋል። ይሄን ያህል እንግዲህ ካቅሏለሁት በኋላ ቲማቲም ጨምር ያለሁኝ የተፈጨ ቲማቲም የተወሰነ ጨምር ያለሁኝ። እሱን ደግሞ ቲማቲሙ የራሱ ነው ሀስኪ ጨርስ ድረስ የተወሰነ አብረን እናቅሏለዋለን። አብራችሁኝ ስለሆናችሁ ተመልካቾቼ ከልብ እያመሰገንኩኝ ላይክ ሼር ማድረጋችሁንም አትርሱ። ላይክ ሼር ማድረጋችሁ ለቀጣይ ስራ ትልቅ ብርታት ነው። እንዲሁም ደግሞ ስራዎቼ ለብዙ ሰዎች እንዲደርስ ይረዳል። አዳዲሶች ደግሞ ለመጀመሪያ ጊዜ ወደዚህ ቻናል የመጣችሁ ሰብስክራይብ በማድረግ የደወሏ ምልክት በመምካት ቆሎ የምትለዋን ብምጫን ሁሌ አዳዲስ የምለቃቸው ቪዲዮዎች ወደ እናንተ እንዲደርስ ይረዳል። ስለምትከታተሉኝ ሁላችሁንም ከልብ እያመሰገንኩኝ ወደ ስራው ስመለስ እንግዲህ የተወሰነ ቲማቲም ውሃውን ጨረስ ካደረገ በኋላ እንደዚህ ደግሞ ማብሰያ የሚሆነንን ውሃ ጣል አድርገን ሙቅ ውሃ ቢሆን ጥሩ ነው። ከዛም ጨው ጣላ አድርጌበት የተወሰነ ደግሞ እንዲበስል ከድነን እንተወዋለን። እስከዛ ድረስ ደግሞ እንግዲህ ያንን በሌላ ምድጃ ላይ አድርገን እዚህ ላይ ፓስታ እንጥዳለን። ፓስታ ኖርማል እንደምንቀቅለው ጨው እንኳ አድርገን እንደዚህ ሁለት ቦታ እኔ ሰበር አደርገዋለሁ። ለትምህርት ቤት ሲሆን ሙሉ ፓስታ አይመቻቸውም ልጆች። ስለዚህ እንዲህ ሁለት ቦታ ሰብሬ ተስሎ እንግዲህ እሱንም አጠንፍፌ አወጣዋለሁኝ። እዚህ ጋር እንግዲህ ስጎን እየቀነስኩ ነው። ስጎ ለሌላ ቀን ምሳቃ እንዲሆነኝ ደግሞ ቀንስ እና እዚህ ላይ ለአንድ ቀን የሚሆነውን አደርጋለሁኝ። ፓስታ የቀቀልኩትን አደርጋለሁኝ ደግሞ በጎን የምንሰራላቸውን ለሁለት ምሳቃ ይዘው ለሚሄዱ ልጆች በጎን ደግሞ እንቁላልና ጨው፣ ቆንዶ በርበሬ፣ ወተት ትንሽ አድርግ ያለሁኝ። ይህም በደንብ መታውና ዳቦ ውስጥ እየነከርን እንጠብሰዋለን። ልስልስ ብሎ በጣም ቆንጆ። ይህም ቆንጆ የሳንዱች አይነት ነው። ልጆች የሚወዱት ነው። ማንኛውንም አይነት ዳቦ ሶስትን ዳቦ መጠቀም እንችላለን። እዚህ ጋር እንዲህም አይነት ዳቦ ካለ ያለው ያገኘነውን ዳቦ መጠቀም እንችላለን። እንደተመለከታችሁት ተመልካቾቼ በጣም ትንሽ ዘይት አድርገን ነው መጥበሻው እንዳይዝ ያህል ብቻ ነው የምንጠቀመው። እንግዲህ እንደዚህ እየነከርን እንጠብሰዋለን። መጥበሻ እማይዝ መጥበሻ ብንመርጥ ጥሩ ነው። እንደዚህ አይነት ውስጥ ጥሩ የሆነ ማይዝ መጥበሻዎችን ስንጠቀም ለአጠባበሳችን ጥሩ ይሆንልናል ይረዳናል። እንግዲህ እዚህ ጋር የተለያየ ሳንዱቾችን መጠቀም እንችላለን። ከዚህ በፊት የለቀኩት ቪዲዮ ደግሞ አለ። ከዚህ ቪዲዮ በፊት የለቀኩት ቪዲዮ አለ። እዛ ላይም ሶስት አይነት የሳንዱች አሰራር በትምህርት ቤት አማራጭ ለቅቄያለሁ። እሱንም ገብታችሁ እዩት። ቆንጆ አማራጭ ነው። ለተለያየ ቀን ያው ቀን በቀን ስለሆነ አሁን ምሳ የምናስረው ለልጆች የተለያየ አማራጭ ሲኖር እነሱም ደስ ብሏቸው ድግግሞች ሳይሆን ቀየር ያለ ነገር ስናደርግላቸው ደስ ብሏቸው ተመግበው ይመጣሉ እና በተመሳሳይ እንደዚህ ጠብሼ ጨርሻለሁኝ። አሁን ወደ ምሳ መቋጠሩ ነው እንግዲህ የምንሄደው። እንግዲህ እንደዚህ በተመሳሳይ ይቋጠር እና ይሄንን የሚቀጥለው ምሳ ቀን ደግሞ አብረን እንሰራለን። ሁለተኛው ምሳቃ ደግሞ ትንሽ መጥበሻ ላይ ዘይት አድርጌያለሁኝ። በማስከተል ቅድም የቀነስኩትን ስጎ ነው ያደረግኩት። የተወሰንን በዚህ ቃቅሏላውና የተቆላልቶ የጨር የተጨረሰ ነው ግን ሞቅ እንዲል ብቻ አደርገዋለሁኝ። ከዛም ምስር ነው የምጨምረው። ምስሩን አብሬ ከቁሌቱ ጋር በደንብ ጠብሰዋለሁኝ። ይህም በጣም ቆንጆ የምሳቃ አማራጭ ነው። በጣም ይወዱታል ያው እንጀራ ለሚፈልጉ ልጆች እንደገና ደግሞ በሌላ ቀን ደግሞ ለምናስረው ሲሆን ለሁለት ቀን እንዲጠቅመንም አድርገን መስራት እንችላለን። በመቀጠል ደግሞ እርድ ነው የጨመርኩት ትንሽ አሁን ደግሞ ሽሮ ጨምር ያለሁ ምጥን ሽሮ ያው ቅድም ስናቅሏላ ምንም አይነት በርበሬ ፓስታ ስለሆነ በርበሬ አልጨመርንም። ስለዚህ እዚህ ጋ ደግሞ ምስሩ ትንሽ ጣዕም እንዲኖረው ያው በርበሬ ሲኖር ስለሚጣፍጥ የምጥኑ ሽሮ በቂ የሆነ በርበሬ ስላለው ይበቃል። ለልጆችም ስለሆነ ምጥን ሽሮ ጨምሬ ደግሞ እንደዚህ በደንብ ውሃ ጠብጠብ እያረፉን ሽሮውን ከቁሌቱ ጋራ አንድ ላይ እንደዚህ በደንብ አቅሏልቸዋለሁ። ይህም ውቋህ ነው። ጠብጠብ እያረፉ እያቅሏለሁ ያለሁት። በተመሳሳይ እንግዲህ እንደዚህ ጠብጠብ እያደረግን በደንብ እናቅሏለዋለን። አሁን ደግሞ በቂ ነው የምለውን ያህል ውሃ ከልሼ፣ ሙቆሃ ነው የከለስኩት እንዲበስል። ትንሽዬ ደግሞ ጨው ጣል አድርገንበት እንዲበስል እንተወዋለን። እንግዲህ ምን ጊዜም እንደምላችሁ ቪዲዮ ቆረጥ እያደረኩኝ ነው ወደ እናንተ የማቀርበው። ምስሩም በበቂ ሁኔታ በስሏል፣ ቆንጆ ሆኗል። ውሃውንም መጠጥ አድርጓል። ቂቤ ትንሽ ጣል አድርገን ማውረድ ነው በቃ በቂው ነው። በጣም ቆንጆ አሰራር ነው ተመልካቾቼ። አንድ የባቅሏላ ነው ቁሌት፣ ሁለት አይነት ምግብ፣ ሁለት አይነት ምሳቃ ሰራን ማለት ነው። አሁን ደግሞ በጎን ይዘውት የሚሄዱትን እንሰራለን። ለፒዛው የሚሆነንን ስጎ ነው የምናቅሏላው። ዘይት አድርጌያለሁ። የተፈጨ ቲማቲም በመቀጠል ቆንጆ በርበሬ እና ጨው አድርግ ያለሁኝ በመቀጠል ደግሞ ጦስኝ ጨምር ያለሁኝ። ጦስኝ ትንሽ በዛ አድርግ ያለሁኝ። ያው ይጣፍጣል። ቀለል ያለ ፒዛ ነው የምንሰራው በቶስት ዳቦ። ቀለል ያለ ፒዛ ልጆች ግን በጣም የሚወዱት በጣም የሚመገቡት ነው። ይህን ያህል ከተቁላላ በኋላ ይበቃዋል። እናወርድና ወደ ቀጣዩ እንሄዳለን። ቀጣይ የሚሆነው እንግዲህ መጥረሻ ጥጄ ትንሽዬ ገበታ ቂቤ አድርጌ ያለሁኝ ዘይትም ማድረግ ይቻላል። በነገራችን ላይ ዘይትም ገበታ ቂቤ መጠቀም እንችላለን። ከዛ ዳቦን አድርጌ ያለሁኝ ቶስት ዳቦ፣ ያቁላላሁትን ቲማቲም ሱሱን አድርጌ ያለሁኝ። ከዛም ቺዝ፣ ማንኛውንም አይነት ቺዝ መጠቀም እንችላለን። ከዛ የወይራ ዘይት ፍሬዋን አረንጓዴዋን የተጠቀምኩት ያለውን ቤት ጥቁሩንም አረንጓዴውንም የተገኘውን ማድረግ ይቻላል። እንግዲህ መልሼ ቺዝ ጨምሬበታለሁ ከላይ ቀጣይ የሚሆነውን ዳቦ ደግሞ ሌላውን ዳቦ እንደዚህ የቲማቲም ሶሱን ቀብቼው አንድ ላይ አያይዣዋለሁኝ እዛ። እንደዚህ በሁለቱም ጎን ቶስት ካደረግነው በኋላ እራሱ በደንብ ውስጥ ያለውን የሚያሞቀዋል። እንደዚህ አውርጄ ደግሞ ምሳቃችንን እንግዲህ ቀጣይ የሚሆነው መቋጠር ነው። ይህን ይመስላል። እንግዲህ ተመልካቾቼ ዛሬ ስራዬ ሁለት አይነት የምሳቃ አሰራር በጣም በቆንጆና በፍጥነት የምንሰራው ቀላል ስጎችንም ደግሞ ሰርተን ማስቀመጥ የምንችል በጣም በጠዋት የሚወጡ ልጆች ከሆኑት እንዳይረፍት ትምህርት ቤት ስጎቹን ቀደም ብለን ማታ ሰርተን ብናሳድራቸው ለፍጥነትም ይረዳናል። እንዲሁም ደግሞ በጠዋት ከተነሳንም እንዲሁ ቀላል ነው። እንደምትመለከቱት እንግዲህ እንጀራውን ደግሞ በዚህ መልኩ ምስሩን እያደረግኩኝ ጥቅልላ አድርጌዋለሁ። ያበላለን ለጣሙ ቆንጆ ይሆንላቸዋል። ደስ ይላቸዋል። በዚህ መልኩ አስሬ ጨርሻለሁ። የዛሬ ስራዬ እንግዲህ ይህንን ይመስላል። ተመልካቾቼ ስራዬን ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ደግሞ ኮሜንታችሁን አስቀምጡልኝ። ኮሜንታችሁ ለእኔ ትልቅ ብርታት ነው፣ ብርታት ይሆነኛል። እንዲሁም ደግሞ ለመጀመሪያ ጊዜ ወደዚህ ቻናል የመጣችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ይህን ቤተሰብ ተቀላቀሉ። ላለሁኝ ጥሩ ጥሩ ነገሮችን እንማማርበታለን። ሁላችሁም አብራችሁኝ ስለቆያችሁ ከኔ ጋር ስለነበራችሁ ስለተከታተላችሁኝ ከልብ እያመሰገንኩኝ በቀጣይ ስራ እስክንገናኝ ድረስ ሰላም ሁኑልኝ።